በአፍሪካ በርካታ ጳጳሳት ለቅዱስነታቸው ነፍስ ዕረፍት ልዩ የጸሎት መርኃ ግብር እያዘጋጁ መሆኑን ተገለጸ። በአፍሪካ በርካታ የካቶሊክ ጳጳሳት በየአገረ ስብከቶቻቸው ለርዕሰ ሊቃነ ጳጳሳት ፍራንችስኮስ ነፍስ ዕረፍት ልዩ የጸሎት መርኃ ግብሮች እያዘጋጁ መሆኑ ተነገረ። ከቅዱስነታቸው ዕረፍት ጥቂት ሰዓታት በኋላ በደቡብ ሱዳን የቶምቦራ የአምቢዮ አገረ ስብከት ጳጳስ ብፁዕ ሂቦሮ ኩሳላ በአገረ ስብከታቸው ያሉ ምዕመናን በጸሎት ከዓለም አቀፋዊቷ ቤተ ክርስቲያን ጋር አንድ እንዲሆኑ ተናግረዋል። በኬንያ የኒሪ አገረ ስብከት ሊቀጳጳስ ብፁዕ አንጦኒዮስ በበኩላቸው በአገረ ስብከታቸው ለሚገኙ ምዕመናን ለቅዱስነታቸው ነፍስ ዕረፍት የአንድ ሳምንት ጸሎት መርኃ ግብር አስጀምረዋል። በማላዊ እንዲሁ ሁሉም አገረ ስብከቶች ለቅዱስነታቸው ነፍስ ዕረፍት በተለይም ስርዓተ ቀብራቸው በሚፈጸምበት ቅዳሜ ዕለት መስዋዕተ ቅዳሴ እንደሚያሳርጉ ተገልጿል። በሞሮኮ የሮባት አገረ ስብከት ሊቀጳጳስ ክሪስቶባል ካርዲናል ሎፔዝ ሮሜሮ እንዲሁ ምዕመናን ጸሎት እንዲያደርጉ ጥሪ ሲያቀርቡ፣ በሞሪታኒያ የፖርት ሉዊስ አገረ ስብከት ጳጳስ ዣን ሚኬል በበኩላቸው ለቅዱስነታቸው ነፍስ ዕረፍት በዛሬዋ ቀን መስዋዕተ ቅዳሴ እንደሚያሳርጉ አሳውቋል ሲል ኤሳይ አፍሪካ ዘግቧል። በኢትዮጵያ ካቶሊክ ቤተ ክርስቲያን እንዲሁ በነገ ዕለት በአዲስ አበባ በመድኃኔዓለም እንዲሁም ቅዳሜ በልደታ ማርያም ካቴድራል ለቅዱስነታቸው ነፍስ ረፍት መስዋዕተ ቅዳሴ የሚደረግ መሆኑ ይታወቃል።